ውድ ቤተሰቦች እንግዲህ ዛሬ አብረሽና ሩታ በአዲስ ነገር ብቅ ብለውናል። እኔ አብረሽና ሩታ አንድ ላይ ሲመጡ ምንም ምንም ነገር ይሁን ደስ ይለኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድ ቤተሰቦች ሰላም ሰላም ብያላችሁ በእያላችሁ በሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው። እንግዲህ አዲስ ድራማ፣ አዲስ አይዲያ እየቀጠለ ነው ማለት ነው። በዚሁ አጋጣሚ ሩታን ቻስት ማረግ ወይም ደግሞ ሩታን መሰደብ የለባትም። በዚሁ አጋጣሚ የምነግራችሁ ነገር ቢኖር በስንት አንዳችሁ ነው ያልገባችሁ ነገር ይሄንን ነገር ቢኖር ማለት ነው፣ እኔ በደንብ አድርጌ ገብቶኛል ማለት ነው። ሞር ሩታ መኪና ከተገዛላት ጀምሮ እኔ ስራውን ምን እንደሚመጣና ሩታ መኪናን በቀረባት ምንም ነገር በቀረባት ሰላምና፣ ፍቅር እና ክብር ለሚስት ያለው ክብር ቢሰጣት ይሻላት ነበረ ብዬ ቪዲዮ ስሰራ የነበረው ማለት ነው። ነገር ግን ይሄ አብርሽ እና ሩታ የራሳቸው የሆነ የሚሰሩት ስራ ነው። በነገራችን ላይ ይስሩ አይስሩ፣ አይደለም ይስሩ ይለወጡ። እነሱም ሲሰሩ ብዙ የሚለወጣለን ማለት ነው። ነገር ግን በዚህ ልክ ደግሞ ስራ ይደብራል፣ በጣም ያስጠላል። ትላንትና ደስታ፣ ዛሬ ደግሞ ሐዘን የሚያደርግ ነገር ይሄ ነው ማለት ነው። በነገራችን ላይ እኔ ዛሬ ለተመልካች ነው ይሄንን ቪዲዮ የምሰራው ማለት ነው። ተመልካች ሁሉ ማለት ሩታ መኪና ካልተገዛላት ወርቅ ካልተገዛላት፣ እንዴት ወርቅ አልተገዛላትም እንዴት ደረቅ አበባ ይሰጣል ስትሉ የነበራችሁ ሁላችሁ ማለት ነው። እና ዛሬ ምን ተሰማችሁ? ሩታ እንደዚህ አዝና ተክዛ ወይም ደግሞ ሰላም ሆና ትንሽም ነገር እንኳን በፍቅር ሲጫወቱ ይኸው አዲስ አይዲያ ማለት ነው። ይሄ የእናንተ ስራ ነው፣ የተመልካች ስራ ነው። እውነት የአብርሽና የሩታ ጥፋት አይደለም ምክንያቱም አይዲያ ነው የምትሰጡት ማለት ነው። አይዲያ ሰጣችሁ። መኪና ብላችሁ ነበር፣ ለሩታ መኪና ተገዛላት። ወርቅ ብላችሁ ነበር። ይሄ ወርቅ የእውነትም ይሁን የውሸትም ይሁን ሩታም ላይ ሞድ የያዙ አላወቅም። አብርሽ አብርሽ ነው ማለት ነው። እናንተ የምትሉት ነገር በአርተፊሻል ነገር በውሸትም ነገር ነው ሰርቶ ተው ነው የሚያመጣላችሁ ማለት ነው። ዛሬ ደግሞ ይሄን ነገር እውነት ይሁን አይሁን በምን ማን ያውቃል? ማንም ያውቅ የለም። ዝም ብላችሁ ከመሬት የተነሳችሁ። ለሩታ ደግሞ የሰው ወሬ የሰው ወሬ የሰው ወሬ አትስሙ፣ አትበላት። እንዴት የሰውን ወሬ ሰምታ ሩታ እስከ ዛሬ አታውቅም። በራሷ የምትተማመን ልጅ ናት ማለት ነው። አብርሽም እንደዛ። በነገራችን ላይ ሩታና አብርሽ ሲሆኑ የፈለጉ ነገር ይስሩ፣ እኔ ችግር የለብኝም። ሩታም ሌላ ወንድ ጋር አትሂድ፣ አብርሽም ሌላ ሴት ጋር ሂድ። ለሁለታቸው በሁለታቸው ችግር ይስሩ፣ ይለወጡ፣ ችግር የለብኝም። ለምን እንደሆነ ታውቃላችሁ? መስራትም መለወጥም አለባቸው። አብርሽና ሩታ ቢዋሹ እንኳን ዋሽተው ድራማ እንኳን ቢሰሩ ለብቻቸው አይደለም የሚሰሩት ከህዝብ እኩል ነው የሚሰሩት ከህዝብ ተካፍለው ነው የሚበሉት። ነገር ግን አንዳንዴ ብቻ አብርሽና ሩታ በሚያመጡ ስራ በሚያመጡት ድራማ አይደለም እኛ የምንወቅሳቸው ማለት ነው። እኔ በዚህ ነገር አሁን አብርሽን መውቀስ ምንም አልፈልግም ምንም ነገር። ለምን እንደሆነ ታውቃላችሁ? አብርሽ አቅሙ ችሎ የለኝም ብሎም? ይኑረውም ምንም ይሁን ተደብቆ ቁጭ ብሎ ነበር። ኮሜንት በሙሉ እውነት በተለይ አንድ ሴትም ትሁን ወንድምስ ይሁን አላውቅም፣ የአብርሽ የራሱን ፈቶ ያረገው እንደ በሴት ልጥራው በወንድ ልጥራውና ያረገው ሰውዬው ማለት ነው ሁሌ ኮሜንቱ ማለት ነው ምንድን ነው የሚለው ለሩታ መኪና ይገዛላት፣ ለሩታ ወርቅ ይገዛላት። ይሄው የንብረት ነገር የቁሳቁስ ነገር ይሄ ነው እናንተ ቁሳቁስ ስትሉ ወርቅ ለምን አልተገዛላትም? ሩታ ይገባታል አይገባትም አይደለም። ሩታ ከዚህም በላይ ብትሸለም እውነቴ ነው የምላችሁ፣ አይን ጥፍሯን እስከ እጇን በወርቅ ብትሸፈን ይገባታል አይገባትም አይደለም ምለው እዚህ ጋ እኔ ማለት ነው። ነገር ግን ከቁሳቁስ በፊት ፍቅር ይበልጣል፣ ክብርን ይበልጣል፣ መከባበርን ይመርጣል። ይኸው ዛሬ ለሩታ ምን ለምሳሌ አውሮታ ይሄንን ነገር እውነትም ሆነ ወሬ ሰማች፣ ከአብርሽ ጋር ተጣሉ። ይህ አብርሽ የሚናገረውን ሰማችሁ። አንቺ ሁሌ ወሬ ነው የምትሰሚው፣ በሰው ነው እንትን የምትይው። እኔን መቼ ነው የምታሚኝ? ለኔ ክብር መቼ ነው የምትሰጭኝ? ይሄ ምንድን ነው? ይሄ ቋንቋ ለእናንተ አይ የተገዛው መኪና ይተካዋል? ይሄንን፣ ይሄንን ማዋረድ፣ ይሄንን ማሰብ ይሄ እሱ በታምነውም ብታምነውም ከካሜራ ጀርባ ግን እኔ ይሄንን ነገራቸው ነው የሚደብረኝ ባብርሽና በሩታ? ምክንያቱም ባልንም ዝቅ አድርጎ ማዋረድ ሚስትንም ዝቅ አድርጎ ማውራት ማለት ነው፣ እና ሌላ ቢቀር እንኳን እኔ አይደለሁም የገዛሁት ተረጋጊ፣ ብሎ ከካሜራ ጀርባ እኔን መቼ ነው የምታምኝ? እንዲህ እንዲህ እኮ አይደለም ተረጋጊ፣ ብሎ ሰው የሆነ የራሱ ሚዲያ ላይ የራሳችሁ የሆነ ነገር ብታመጡ እነሱ ደግሞ መሸፋፈን የለም ማለት ነው። ሩታዬ፣ ለምሳሌ ይሄንን ነገር ከሰማች አይ ከካሜራ ጀርባ ይሄ ይሄ ነገር ማነው የገዛው አንተ ነህ ወይ እርግጠኛ ነህ ወይ ብላ ማጣረት ትችል ነበር። አትችልም፣ ትላላችሁ፣ በጣም ሚስማር ልጅ ናት፣ ትችላለች። አብርሽ፣ እንዲህ እንዲህ ለምን አረከኝ? ለምን ሸወጥከኝ? ለምንስ ይሄንን አክል ደስታዬ እንዲመለስ አንተን እንድታምን አረከኝ? እኔ እኮ እያመንኩህ ነው፣ ወደ አንተ እየተመለስኩ ነው ማለት አላቃታትም። በደንብ ታውቃለች። ሲቀጥል ከቤተሰብ ተቀምጣ እንደዚህ ነገር አታረግም። ነገር ግን ምንድን ነው ስራ ነው ማለት ነው። አብሮሽም ቢሆን ይሄንን ነገር እንዲህ እንዲህ ነገር ብትለው እንኳን ወርቁን እንኳን ይዞት አይሄድም ያስቀምጥላታል ምክንያቱም የራሱ የገዛው ነገር ስለሆነ ይቀመጥ አንቺ ጋር ብሎ ስራ ባይሆን ድራማ ባይሆን ባይተውኑ ያስቀምጦላት ሄድ ነበር ነገር ግን ስራ ነው ቤተሰብ ድራማ ነው ማለት ነው ግን ድራማ እንዲሰራ ስራ እንዲሰራ እነዚህ ልጆች እንደዚህ እንደሚያደርጉ እንዲህ ዋሹ የምታደርጉት ተመልካችና አንዳንዴ እኛ ማለት ነው። እውነት ሁልጊዜ በእነሱ ማዘን ሳይሆን አንዳንዴ ተመልካችም ኮመንታተር በቃ የሆነ ሀሳባችሁ፣ አንድ ሰው ግዴታ ከሌለው ግዴታ ማድረግ አለበት። አሁን ምን ነበረ ስትሉ የሰማሁት አብርሽ በጣም ሀብታም ነው፣ በጣም ብር ስላላቸው ነው እንደዚህ ነገር የምትሉ ሰዎች አላችሁ። የውስጣቸው ኬት ታውቃላችሁ? አሁን አብርሽ ዩቱበር ስለሆነ ብዙ ቪው ስላለው ብዙ ሰብስክራይብ ስላለው ይህን እኮ በዛም ልክ እኮ ላይከፍልም ይችላል እኮ ሊከፍላቸውም ይችላል እኛ ከምናስበውን በላይ ገንዘብ ሊኖራቸውም ይችላል ነገር ግን ያንን ገንዘብ በአሁኑ ሰዓት በሀገራችን ውስጥ ስንት አይነት ወጪ አለ ስንት አይነት ገቢም አለ ስንት አይነት ወጪም አለ አንድ ነገር ልግዛ ካላችሁ እስቲ ጠይቁና ከስንት ስንት ነው የሚገዛው ማለት ነው ትንሽ እንኳን አሁን ለምሳሌ በቀላሉ በሁለት መቶ ብር በሶስት መቶ ብር እቃ የለም ማለት ነው አረ፣ እንደውም በጣም ሶስት መቶ ብር፣ ሁለት መቶ ብር በጣም ከባድ ነው። እና ያንን ነገር እያለ እነዚህ ልጆች የራሳቸው የሆነ አሁን ደግሞ ልጅ ተጨምረዋል፣ ሌላ ነገር፣ የቤት ክራይ ያለ ስንት ነገር አለ። ያንን ያንን የሰው ልጅ እንደ ራሳችን እኛ አሁን ስግደታ ላይ እውነቴ ነው የምላችሁ። ስንት አመታችን ቢሆን ነው እንለፋለን አይሞላም። እሱንም እኛ አረብ አገር ቁጭ ብለን እንሰራለን እንደግማለን፣ እንጂ የቤት ኪራይ የለብንም የምግብ የለብንም የልብስ የለብንም የሻምፖ የለብንም። ምናምን በስንት አንዳችን ነው ውጭ የምትሰሩ ልጆች ምናምን ከሆናችሁ ነው እንደዚህ እንደዚህ ቁሳቁስ ያለባችሁ እንጂ፣ እኛ እንደ ኮንትራት የምንሰራ ሰዎች እንደዚህ ቁሳቁስ የለብንም። ነገር ግን ያንም አልሞላም ብሎናል። የሰው ልጅ ብቻ በተቀበለ አይደለም። እኔ ከሁሉም ነገር እውነት ነው የምላችሁ ሁሉም ነገር ይቅርባት። ካፊንጫዩ ጠሩታ ማለት ነው። እስቲ ትከበር ብቻ ክብር ያለው ቪዲዮ ይስሩ፣ አብርሽና ሩታ በቃ ከማንም ማንም ማለኝ ይሄን ማለኝ ሳይሉ ንጹህ ቪዲዮ ይስሩ። በቃ ንጹህ ቪዲዮ እንዲሰሩ ደግሞ እናንተ የሆነ ያልሆነ ነገር አትቀባጣጥሩ። የሆነ ያልሆነ ነገር ኮሜንተር ነው በቃ ኮሜንት እንደተፈለገኝ፣ ኮሜንት አለው፣ ይገዛላት፣ ትልበስ፣ እንደዚህ ታልክ። የቤታቸው እኮ በሰው ህይወት እኮ በልብሳቸው በምናምናቸው እኮ መግባት አያስፈልግም እኛ እኛ ባመጡት ቪዲዮ መናገር ባመጡት፣ ኮሜንት ካልተመቻችሁ ጥሩት፣ ኮሜንት ካልተመቻችሁ ደግሞ ዞር ማለት እኮ እንችላለን።